የሰው ስም አታንሱብኝ የሰው ስም አታንሱብኝ ባንም አታንሱብኝ አትጥሩብኝ። የሰው ሰው የሆነ ሴትዮ ፍቅሩ ምናምን ያለችበት ሴትዮ ላይ በቁም ነገር ሪፖስት አድርገሽ አይነው ይውይ ዝም ብሎ ደኞች ናቸው ኮ ጥሩ ጥያቄ። በፌክ አካውንት ኢብራሂም፣ ለምንድነው ፎሎው የሚያደርጉኝ? ስለሚወዱኝ እንዳንተ መቀኛ ስላልሆኑ ምንም ታለንት ባይኖረ ምንም ባይኖረ ስለሚወዱኝ። አንተ በፌክ አካውንት ስለምታለቅስ ምቀኛ ስለሆን ክፉ ስለሆን ቃያልፍል በትዳር ደስተኛ አይደለ፣ በኑሮ ደስተኛ አይደለ። ናይኑ ንዩነታችን እሱ ነው። አንተ ስንት ዓመት ሙሉ ተገትረክ ተገላብጠክ ለመፈመስ ስትጋጋጥ፣ እኔ ቁጭ ብዬ ብላ ላይ ነው እንትን ያልኩት፣ ሳልበለቃቀጠ። ንዩነታችን እሱ ነው። በት አንተ ሆፕ የምትባል ሰውዬ፣ በፈጣሪ ለምግብ ሶስት መቶ ብር ስጡኝ እንዴ? አንተ ሰውዬ እድሜ ልክህን ነው እንዴ የምትለምነው እንዴ? ስንት ዓመት እና ምንም ከሌለኝ ታዲያ እኔ ለምን በብሎክ አልሸኝ። የሚዱታ ታዲያ ስሙ። አንተ ሆፕ ምንድን ነው የምትለምነው? እግዚኦ መሐረነ ክርስቶስ። አረ ይሄ ሆፕ የሚባለው ሰውዬ እንዲህ ሁል ጊዜ ሶስት መቶ ብር ስጡኝ እስኪ ናግባ ሁሌ ገንዘብ እንደጠየክ ነው ናግባ ና እስኪ ምንድን ነው እንደዚህ የቸገረ እግዚኦ ሳልነ ለቅድስ በየኮመንቱ ስቤ ያለሁ ናግባ በየኮመንቱ ነው ጋይስ እማምላክን ሶስት መቶ ብር ስጡኝ ርቦኛል ቂጤ ተንጠልጥሏል ምናም የሚለው ናግባ እስኪ ስቤ ያለ ሆፕ የምትባል ሰውዬ ምን ጉርነ ጋይስ አጋጥሟቸው አያውቅም እማምላክን ሁሌ ነው የሚጽፈው ምን ጉር ነው የልመና ስልቱ ደግሞ ዘንድሮ ደግሞ ግጥም ያለ አይፎን ስልክ ይዞ እርቦኛል። ወይኩድ ጉድ አይደለ! ሁሌ ነዋ ጋይስ የሚጽፈው፣ ቤታ ወይ ሁሌ ነዋ የሚጽፈው። እኔ ምን አቃለው፣ የሆነቱን ኮነ ኮን። ናግባ እያልኩት እኮ ችግር ካለበት እስኪ እንደው ልንተባበረው እኮ ብዬ ነው። ደብ ኢየሱስ ስም አልፈረድኩብህም ናግባ ምን እኔ ፈርዳለው ይናግባ ሳብኩ እኮ እኔ ምን እፈርዳለሁ። እና ግባ እስኪ ያው ናግባ ስቢ አለው። ስልኩን ሸጦ ይብላ። ስልኩንማ የሚለምንበት ነው። ኔ እናት እንዴት ይሸጠዋል? ስልኩን ሸጦ ሸጦ በልቶ ደሞ ድጋሚ በምን ለመብላት ይለምንበታል? ጉድ እኮ ነው እኮ እንዲህ። በኢየሱስ ክርስቶስ ስም ማርያምን ገይ ሶስት መቶ ብር አበድሩኝ እርቦኛል፣ ለሚለው በቃ ሦስት መቶ ብር አበድሩኝ። እርቦኛል፣ ለሚለው እርቦኛል። እግዚኦ ሳህሊነ ለቅድስት። በኢየሱስ ስሜ ጤና ያርግልክ። ረዲያ ረ በቃ ሽላል እንዴ፣ በእውነት አማረሃኝ ነው እኮ። እንዴተማረ እኮ ነው። ሮሚም ሮሚ የምትሉ ሰዎች ሮሚ ቤት ገዝት ሄደን ገብተን፣ ሰላም ጎጃሚዋ የካርድ ኬታ መጣ። ምን አውቅ የለት ዛሬ ግንቦት ልደታ ነው። ወረለት አስገቢኝ ባክሽ። እኔ እኮ ገዝት እኮ አላስገባም ግን፣ እሺ እኔ ላስገባሽ። ምን ልትሉኝ ነው? ታዬ፣ እንዴት ነሽ? ሰላም፣ እንዴት ነሽ? የኔ ወድ ማርያም በጣም ነው ወድ ስላስገባሽ እኛ ምንም ችግር የለውም። ሰላም ነሽ? ደህና ነኝ። ደህና ነሽ? አለ እንዲነሽ፣ አለ ደናኔ። እኔ እኮ እንደ ሆፕ መስለሽ ነው እኮ ሆፕ እኮ ማረረ እንትን ነው እንድነው እኔ እንኳን አይደለም። እኔ ስለምወድሽ ላወራሽ ፈልጌ ነው። ምንም ችግር የለውም። ፊትሽ እየታየ ነው። ምን አልሽኝ? ፊትሽ እየታየ ነው። ካሜራሽን ሸፍኝልእ። ይህ ነው ከአንተ ምለት ቤት ቤት ታደም ወይ ደግሞ ተነስቶባቸዋል ዛሬ። እሺ፣ ሰላም ነሽ? ደህና ነኝ። እንዴት ነሽ? ቤታዩ፣ ደህና ነኝ። እንዴት ነሽ? ከየት ነሽ? እኔ ከጎጃም ነው። እንዴት ነው? ጎጃም ጎጃም ደና ነው። በትንሹ እ? በትንሹ ደና ነው። ይኸው አንዳንዴ ጦርነት አለ፣ አንዳንዴ ደና ነው። ያ ባለፈው ብዙ ሰዎች ሞተው ነበረ። የዛሬ ስንት ወር በፊት ነው? አዎ በጣም ብዙ ብዙ ንጹሐን በድሮና ቀመበል ነው። አዎ ፈጣሪ አነጋገሯ ነው። ጋይስ እስኪ ነገሮችን አጠምዝዙ እስማ አባባ ላይ ክልት የፈለገችው ፈለገችው ላይ አይደለ ብዙም ደና አይደለም፣ ያ ጦርነት አለ ለማለት ፈልጋ ነው። ነገሮችን መጠምዘዝ ሲወዱ እንደው በፍጥነታቸው እና በተረፈ ደና ነሽ? አይ እኔ ደሞ እንጠቂ ነገር አለ ወይ ብዬ ነበረ ከመውጣቴ በፊት ምንም የለም። እሺ በቃ መቃሻትት ፊሊላ ቀኒ ችግር የለውም። እሽ ነት ቻው እሽ። እኔ ለማኝ ሄኖ ከአንተም እየለመንክ ነው። እኔ እኮ ቤት ታስገብኝ። እሽ ኔ ጊቢላ ኪኬት እንዲ ወይ ጆጆ። አቤት ጆጆ፣ ፍቅርህን ገልጸህል ቤት ታሮሚ ያለሽ ሂዊ ይውይ እኔና እንችኩ ተስኪ ሆዲፍቸው አይን እናቴ፣ ወይ ጉድ። አንድ ቀን ፕሮግራም ይዤ ላይቭ ላይ በየ በየ ሰዓቱ ሳራ የኔ ፍቅር፣ አንድ ቀን ላይቭ ላይ ገስት ላይ አስገብቼ እንዳው የልባችሁን ታወጣላችሁ። ቤት ታወድሻለሽ እሺ፣ እኔ ፍቅር። ወይ ጉድ፣ ወይ ጉድ። እንደ ጆ ፍቅሩን የገለጸልኝ የለም በዚች ምድር ላይ። ጉድ ነው፣ ደጋግመ ነው የምጽፈው የኔ ጌታ። ሴቱኝ ወንድ አላቅም። ብቻ ግን ቤታ ሰባ አንድ ብር ስጭኝ። ቅዱስ ሚካኤል ሰባ አንድ ቦታ ሰነጣጥቆ ያስቀምጥ። እንዳለልክ ምን አለ ድና ብር ብትጠይቅ ራስህንም ስምህንም አጥፍተክ ገንዘብም ለምን ጠይቀክ ደሞ የተርከሰከሰ ገንዘብ የምትጠይቀው። ሰባ አንድ ብር አበድርኝ። ምን አለ ከፍ ብታረገው። ውህ፣ የድሃ ቅንጡ ያፋጫል በቂጡ። አሁን ምን አለበት ትንሽ ጨመር አርገ መቶ ዶላር ብትለው ምን አለ፣ ግጥም አርገ አንድ ብር አበድሪ። እንደ አምላክ ተውኝ እስኪኔ፣ አሁን ዛሬ ጭንቅላቴ ተበጥብጧል በዚህ ሰዓት። ኔ አሁን እስኪ ፍቅር ነገር አውሉ እስኪ፣ ቀሚያስቅ ነገር ማርያም። እኔ አሁን እኔ አሁን በጣም ተናድጃለሁ። እንዳው ሶሻል ሚዲያ ላይ አይወራ አላልቅስ ጠላቴ ደስ የበለው ብዬ እንጂ ላበድርሽ። በምታበድረኝ ገንዘብ ቂጠህን ጠረግበት። አንተ ሄኖክ የምትባል ሰው የትወኝ ልጅ አልወልአልወለል ምን ልጅ አልደወለም። ልጅ አልደማ ነው ልጁ ያቆሽ ማደደ ወለን በቃችሁ ተውት። ወንዶች ችግራቸው ሲወደ ወንዶች ሲወደዱ ችግር አለባቸው። ጣል ጣል ስታረጓቸው አት ሳትደውሉ ስቀሩ እነሱ ፈላጊ ይሆናሉ። ስትወዷቸው ደሞ መከራ መከራ እኮ ነው። ወንዶች መከራ ናቸው። ፍቅር ስታሳዩቸው በቃ በቃ የትም አትሄድም ምናምን ተመልሳ ትመጣለች። ጭንቅላችሁ ላይ ነው የሚወጡት ቦታ ሳሰጣቸው ሳደውሉ ቴክስት ታደረጉ ስትቀሩ ዝም ስትሏቸው ራሳቸው ፈላጊ ናቸው። ግን እኛ ሴቱ ደደብ ነን፣ ምክንያቱም ቁልፉ እጃችን ላይ እያለ መጠቀም አልቻለም። ላይክ ታውቃላችሁ፣ ዝም ስትሏቸው እንደሚመጡ። ግን ደደብ ስለሆነን አይገባንም። በእውነት እናውቃለን እኮ ወንድ ልጆች እንደፈለገ እንዴት ነው? ከፈለጓቸው አይ ነው ካልፈለጋቸው፣ የፈለገብት ጣልጣል ብታደረጓቸውም አይመጡም። ግን እንደሚወዷችሁ ካወቃችሁ ጣልጣል ምናምን ስታደረጓቸው ወንድ ልጅ ባይዘዊ፣ ወንዶች ማለት ነው የለፉበትን ማግኘት ነው የሚፈልጉትኝ በተፈጥሯቸው ወንዶች። ሴት ልጅ ደግሞ ማለት ነው ጥሩ የሚሆንላትን ወንድ አትፈልግም። ለምንድን ነው ማርያምን? ወንዶች አሁን የለፉበትን ሴት ነው ማግኘት የሚፈልጉት ላይክ እነሱ የሚወዷት እነሱ የሚጽፉላት እነሱ ፍቅራቸው የሚገልጹ እነሱ የሚንከራተቱላት የሚያዝኑላትን ሴት ነው የሚፈልጉት እንጂ ሴት ልጅ ፍቅር የምታሳያቸው ምናምን ምናምን የምትፈልጋቸውን አይፈልጉም የምታለፋቸውን የምታሰቃያቸውን የሚፈልጉት ሴቶች ደግሞ ጥሩ የሚሆንላቸው ወንዶች አይፈልጉም አሚን አንድ አይነት ነው ግን ወንዱ ይለያል ያው ትንሽ ወንዱ እብድ የሆኑና ከዛ በኋላ እናንተ ልክ ስትወዷቸው ላሽ ይላሉ ሴቷ ግን ችግር አለባት በዛው ነው የምትቀረው ደግሞ ግርም የሚለኝ እኛ ሴቶች በተፈጥሯችን የሚለምነን ሰው የሚንከባከበን የሚያዝንልን አንፈልግም የሚሰድበን የሚያጣልጣል የሚያደርገን የሚያንቋሽሸንን ጥጋበኛውን ምናምን ለምንድን ነው ምን አይነት ተፈጥሮ ነው ግን በማርያም ከዛስ ደግሞ በዛው ተለክፋ ትቀራለች፣ እንደዛው ወዳ ትቀራለች። ወንድ ልጅ ብልጥ ነው። መጀመሪያ ላይ አበድኩልሽ ሞትኩልሽ ይላል። ልክ እናንተ ፍቅር ሲይዛችሁ በኋላ ላሽ ነው የሚሉት። በቃ ባናና ማስቲካ ይላል። ቀጭ ቀጭ ቤታዬን የነካ ወገቡ ይቀጭ። አንተን ነው እኔ የምለው። የድሮ ሰው ነው እንዲህ ፎሎ የሚያደርገኝ አንተ ዳንኤል ለመጀመሪያ ጊዜ ዳንኤል ብሎ ጥሩ ነገር የጻፍክ፣ ግን የድሮ ሰው ነክ ይሄንን አባባል በ1975 በድርጋ ቆጣጠር የቀረ አባባል። ለአንተ ትልቅ ሰው ነው እንዴ? ፎሎ የሚያደርገኝ ጭራሽ። ማስቲካ ሲታኝ ይችላል። ቀጭ ቀጭ። ዘንድሮም አይ እድሌ። ሮሚን፣ ቆይስ ከላ አስተገባት ቤት ታርጉዝ። ነይ መድኃኔዓለም በሰላም የሚገላግልሽ እኔ እናት፣ አይዞሽ። እዚህ ቲክቶክ ላይ መቼ ስርግዝናንም አያስቀምጡ። ልጅ በበረዶም ይሰጠዋል፣ ከፈለግ እንዲሁም ይሰጠዋል።